አሰላሙ አሌይኩም ወራህመቱላሂ በረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ በተለይ በኢትዮጵያ ንግድ ባንክ እንዲሁም በሁሉም ባንኮች ላይ ገንዘብ የምታስቀምጡ አካውንት የከፈታቸው፣ በተጨማሪም ደግሞ አካውንትን ለመክፈት ያሰባቸው በሀገር ውስጥም በውጭም ለምትገኙ ኢትዮጵያኖች በሙሉ በዚህ ሰዓት የወጣ አዲስ መረጃ አለ። እንግዲህ ይህ መረጃ እስከወጣበት ሰዓት ጀምሮ ከሰኔ 24 ቀን 2017 በመላው ሀገሪቱ ላይ ተግባራዊ ሊደረግ አዲስ መመሪያ ይፋ ሆኗል። ይህንን መመሪያ የግድ ማሟላት ይኖርባችኋል። ሙሉ ዝርዝር መረጃውን ወደ እናንተ እናደርሳለን። በተጨማሪም ለባንክ ተጠቃሚዎች ሁሉ ሰኞ ሰኔ 23 2017 ጀምሮ የኢቲኤም ማሽን ኢንተርኔት ባንኪንግ፣ እንዲሁም ሞባይል ባንኪንግ ሙሉ በሙሉ እንደሚቋረጥ ከባንኩ በኩል የወጣው ሪፖርት አመላክቷል። በተለይ ለባንኩ ተጠቃሚዎች ሁሉ ምን ሆኖ ነው ብላችሁ ከምትደናገጡ በዚህ ሰዓት የወጣውን ሙሉ መረጃ የትኛው ባንክ ነው የሚለውን በዝርዝር ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ እያደረጋችሁ ይህንን ወሳኝና ጠቃሚ የሆነ መረጃ ለብዙ ኢትዮጵያን እንዲደርስ አድርጉት እያልኩ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ እጅግ በጣም ወሳኝ ወሳኝ የሆነ መረጃ ነው። በተለይ አካውንት ለመክፈት ያሰባችሁና አካውንትም ከፍታችሁ ገንዘብ ላስቀመጣችሁ በሀገር ውስጥም በውጭም የምትገኙ እንግዲህ በመላው ሀገሪቱ ላይ ተግባራዊ ሊደረግ አዲስ ውሳኔ ይፋ ሆኗል። ይህንን ውሳኔ እንግዲህ ማሟላት ይኖርባችኋል ማለት ነው። ሙሉ ዝርዝሩን ግን ወደ እናንተ ከማድረሳችን በፊት ሰኞ፣ ሰኔ 23 ቀን 2017 ዘምዘም ባንክ እንግዲህ አዲስ መግለጫ ይፋ አድርጓል። በምስሉ ላይ እንደምትመለከቱት እንደ ባንኩ መግለጫ እንግዲህ ኤቲኤም፣ ኢንተርኔት እንዲሁም የሞባይል ባንኪንግ አገልግሎቶች ከምሽቱ አንድ ሰዓት ጀምሮ ለተወሰኑ ሰዓታት የሚቋረጥ መሆኑን በቅድሚያ እያሳወቀን ደንበኞቻችን ቀድማቸው አስፈላጊውን ዝግጅት እንድታደርጉ በትህትና እንጠይቃለን። በአገልግሎቱ መቋረጥ ምክንያት ለሚያጋጥማችሁ እክል እጅግ በጣም ትልቅ ይቅርታን እንጠይቃለን ማለቱን እንግዲህ ከዘምዘም ባንክ ኦፊሽላዊ ገጽ ላይ ያገኘነውን መረጃ ለዘምዘም ባንክ ተጠቃሚዎች ሁሉ ወደ እናንተ አድርሰናል ማለት ነው። እንግዲህ ክብራን ተመልካቾቼ፣ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሠረት የፋይዳ መታወቂያን እንደ ቅድመ ሁኔታ የመጠቀም ሂደት በደረጃ እየተስፋፋ ይገኛል። ከታህሳስ 23 ቀን 2017 ጀምሮ በአዲስ አበባ በሚገኙ ሁሉም ባንኮች አዲስ አካውንት ለመክፈት የፋይዳ መታወቂያ ግዴታ ሆኖ ሲተገበር ቆይቷል። አሁን ደግሞ ከሰኔ 24 ቀን 2017 ጀምሮ ይህ አሰራር ወደ 25 የክልል ከተሞች ይሰፋል። እነዚህም ከተሞች እንግዲህ በዝርዝር ተቀምጠዋል ማለት ነው። ባህር ዳር፣ ጎንደር፣ ደሴ፣ አዳማ፣ ጅማ፣ ሐዋሳ፣ መቀሌ፣ ድሬዳዋ፣ ሻሸመኔ፣ ጅግጅጋ፣ አርባ ምንጭ፣ ወላይታ ሶዶና ሌሎችም ይገኙበታል። በነዚህ ከተሞች የሚኖር ማንኛውም ሰው አዲስ የባንክ ደብተር ወይንም አዲስ የባንክ አካውንት ለመክፈት ሲሄድ እንደ ድሮው የቀበሌ መታወቂያ ወይንም ፓስፖርት ሳይሆን የፋይዳ ዲጂታል መታወቂያን ይዞ መቅረብ ይኖርበታል ማለት ነው። ፋይዳ ማለት የኢትዮጵያ ብሔራዊ ዲጂታል መታወቂያ ነው። ከድሮው የወረቀት መታወቂያ የሚለይበት ዋና ዋና ነጥቦችም አሉት። እያንዳንዱ የተመዘገበ ዜጋ በሕይወት ዘመኑ ሁሉ የሚገለገልበት ባለ 12 አሃዝ ልዩ ቁጥር ይሰጠዋል። ይህ ቁጥር ከማንም ጋር አይመሳሰልም። ፋይዳ የሚመሠረተው በባዮሜትሪክ መረጃዎች ላይ ነው፣ የጣት አሻራ፣ የአይን እንዲሁም እስካን፣ የፊትና ፎቶግራፍ። ይህ ማንነት የማረጋገጥ ሂደቱ እጅግ በጣም አስተማማኝ ያደርገዋል። ሁሉም መረጃ በአንድ ማዕከልና ደህንነቱ በተጠበቀ የመረጃ ቋት ውስጥ ይቀመጣል። ፋይዳ በካርድ መልክ ብቻ ሳይሆን በሞባይል ስልኮ ላይ በሚኖር ዲጂታል መተግበሪያም ሊይዙት ይችላሉ። ባጭሩ ፋይዳ ከቀላል መታወቂያነት አልፎ እያንዳንዱን ዜጋ ከማኅበራዊና ኢኮኖሚ አገልግሎቶች ጋር የሚያስተሳስር ዲጂታል የማንነት መሠረት ነው ማለት ነው። መንግሥትና ብሔራዊ ባንክ ይህንን ውሳኔ ለመወሰን የተገደዱበት ዋና ዋና ምክንያቶች አሉ። በድሮ የቀበሌ መታወቂያ የሰዎችን ማንነት መስረቅና በስማቸው ሐሰተኛ የባንክ አካውንት ከፍቶ ለሕገወጥ ተግባር መጠቀም በጣም ቀላል ነበር። ወንጀለኞችና ሙሰኞች በሐሰተኛ መታወቂያ በከፈቷቸው በርካታ አካውንቶች አማካኝነት ገንዘብ በማሸሽ የሀገሪቱን ኢኮኖሚ ይጎዱም እንደነበር ይታወሳል። ታዲያ ባንኮች አንድ ሰው ብድር ሲሰጥ ግለሰቡ በሌሎች ባንኮች ምን ያክል ዕዳ እንዳለበት ለማወቅ ይቸገሩም ነበር። የፋይዳ ልዩ ቁጥር አንድ ሰው አጠቃላይ የፋይናንስ ታሪክ በአንድ ላይ ለማስመዝገብ ያስችላል። ይህም ባንኮች ብድር ሲሰጡ ትክክለኛ ውሳኔ እንዲወስኑ ይረዳቸዋል ማለት ነው። አንድ ሰው በአንድ ባንክ የፋይዳ መታወቂያን ተጠቅመው ከተመዘገበ በኋላ በሌላ በማንኛውም ባንክ ወይንም አገልግሎት ሰጪ ተቋም ሲሄድ በድጋሚ ወረቀት መሙላት ሳያስፈልገው በልዩ ቁጥር ብቻ ማንነቱ ተረጋግጦ አገልግሎቱን ያገኛል። ይህም ጊዜና ሀብትን ይቆጥባል ማለት ነው። ይህ ትልቅ ፕሮጀክት ነው። የዜጎች ዝግጅትስ ምን ይመስላል? የብሔራዊ መታወቂያ ፕሮግራም እንዳለው እስከ 18 ሚሊዮን በላይ ዜጎች እንደተመዘገቡ ነው መረጃው የሚጠቁመው። በሀገር አቀፍ ደረጃ ከ1000 በላይ የመዝገባ ጣቢያዎችና ከ3000 በላይ የመዝገባ መሣሪያዎች አገልግሎት እየሰጡ ነው። አሁንም ቢሆን ስለ ፋይዳ ያለን ግንዛቤ ዝቅተኛ በመሆኑ ፕሮግራሙ ከተለያዩ ባለድርሻ አካላት ጋር የግንዛቤ ማስጨበጫ ሥራዎች እየተሠሩም ይገኛሉ። ይህ ማለት አሁንም በሚሊዮን የሚቆጠሩ ዜጎች አልተመዘገቡም። ይህ አዲሱ ውግ ብዙ ሰዎች በፍጥነት ሄደው እንዲመዘገቡ እንደሚያነሳሳም ይጠበቃል። ይህ ቴክኖሎጂ ብዙ ጥቅም ቢኖረውም ሊታሰቡ የሚገቡ ስጋቶችም አሉ። የብዙ ሚሊዮን ዜጎችን የግልና ባዮሜትሪክ መረጃ በአንድ ማዕከል የመረጃ ቋት ውስጥ ማስቀመጥ ከፍተኛ የሳይበር ደህንነት ጥበቃ ይጠይቃል። ይህ የመረጃ ቋት ከተለጠፈ የዜጎች መረጃ ለአደጋ ይጋለጣል። መንግሥት ለዚህ ከፍተኛ ጥንቃቄ ማድረግ ይኖርበታል ማለት ነው። በገጠራማ አካባቢዎችና በበይነ መረብ አገልግሎት በሌለባቸው ቦታዎች የመዝገባ ሂደቱን ተደራሽ ማድረግ ትልቅ ፈተና ነው። ይህ ሥርዓት የዜጎችን እንቅስቃሴ ለመከታተልና ለፖለቲካዊ እፈና እንዳይውል ጠንካራ የሕግ ማዕቀፍና ገለልተኛ የበላይ ተቆጣጣሪ አካል ያስፈልጋል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች የፋይዳ ዲጂታል መታወቂያ የባንክ አገልግሎት ለማግኘት ቅድመ ሁኔታ መሆኑ ወደንም ጠላንም ወደ ዲጂታል ኢኮኖሚ የምናደርገው ጉዞ የሚያፋጥን ወሳኝ እርምጃ ነው። በአቅራቢያችሁ ወደሚገኘው የመዝገባ ጣቢያ በመሄድ አሁኑኑ ተመዝገቡ። ወደፊት የባንክ አገልግሎት ብቻ ሳይሆን ሌሎች የመንግስትና የግል አገልግሎቶችን እንደ ፓስፖርት፣ መንጃ ፍቃድ፣ የቴሌኮም አገልግሎት ለማግኘትም ግዴታ መሆኑ አይቀርም። ስለ መዝገባ ጣቢያና ስለ ሂደቱ ተጨማሪ መረጃ ከብሔራዊ መታወቂያ ፕሮግራም ድረገጽ ወይም ማህበራዊ ገጾች ማግኘት ትችላላቸው። ጥንቃቄ ማድረግ የሚገባው የመዝገባ ሂደቱ ነፃ ነው፣ ለማንኛውም ሰው ምንም አይነት ክፍያ አይከፈልም ማለት ነው። ይህ አሠራር በአጭር ጊዜ ውስጥ አንዳንድ ምቾቱን ሊፈጥር ቢችልም በረዥም ጊዜ ግን የሀገሪቱን የፋይናንስ ሥርዓት በማዘመንና ወንጀልን በመከላከል ረገድ ትልቅ ጥቅም ይኖረዋል። ይህ ዝግጅታችን ስለ ፋይዳ መታወቂያና ስለ አዲሱ ሕግ ግልጽ መረጃ እንደሰጠዋችሁ ተስፋ አደርጋለሁኝ። የሚሰማችሁን ሐሳብ፣ አስተያየት በኮመንት ስጡበት። ቪዲዮን ላይክ ማድረጋችሁን ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ስለቆያችሁ እያመሰግን፣ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኙ አሰላሙ አሌይኩም ወራህመቱላህ